አሰላሙአሊኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰቦች እንዴት ናቸው? ደህና ናችሁ? እንዴ ደህና ናችሁ? አልሐምዱሊላህ ግሩስታ ወገኖች፣ ሰላም ሰላም ብያለሁ። እኔ ዛሬ ይዤላችሁ መጣሁት ያው አረቦች፣ እናንተ ያው በከፋች ሰዓት የምትናገሩት ነገር እነሱ ያው በዛን ሰዓት ላይ መቻቸው ይችላሉ ሰራተኛም ለማምጣት ምንም አይነት ላይ መቻቸው ይችላሉ። እስከሚያመቻቹ ድረስ እናንተ የተናገራችሁት ቃላት ያው ውስጣቸው ላይ ይኖራል አይለቁትም። እና እኔ ባለፈው በብርድ ሰዓት የሚሄዱበት ቦታ አለ። ለእነሱም መዝናኛ ነው፣ ለሰራተኛ መከራ ነው። ያ ሄጄ ስንት ወር ተቀመጥኩ? አራት ወር ከአስራ አምስት ሰዓት ተቀምጫ ያለሁ አራት ወር ከአስራ አምስት ቀን ቁጭ ብዬ ነዛም ተጣልቻት በቃ መኖሪያ ቤቷ ነው የሄደችው። ተጣልቻ በቃ ሰራተኛ እንጂ አንድ ደሆነ ይሄዳለሁ። እኔ ጾም አልቻልኩም እዚህ ብቻ። ለዛው ምንም ነገር ደግሞ አይመችም ለጾም። እሷ ደግሞ አልጾም ያው ስለሚያመት መድሀኒት ምናምን ትወስዳለች፣ አልጾም። እኔ ግን ከበደኝ፣ ሲገብደኝ አልፈልግም፣ ውሰጂኝ ቤትሽ፣ እዛ ይሻለኛል እኔ ብያት፣ ተጣልተን በቃ ሰራተኛ አመጣለሁ እንዲህ ይልኳል አለችኝ። ቤት ሄድን። ከብሄድን በኋላ ደግሞ ሰራተኛ ለአምጣ ለመጣ ነው ሰራተኛ በቃ አልፈልግም ብለሽኝ የለም ወይ እዚህ ማሰሪም እዚያ አልሰራም እስካልሽ ድረስ ብላ እኔ ደግሞ እኔ ግን ስራ ፈልጋለሁ። ለማንኛውም ወደ ሀገር ለመሄድ አልፈልግም፣ ከፈለግሽ ልቀቂ፣ ፈልጌ እሰራለሁ። ባገኘሁት ወረቀት ከሰጠሽ የትም አፈላልጌ ስራ እገባለሁ አልኳት። አገር ነው እንጂ የምሸኝሽ እዚህማ አሰሪ ከኔ ጋር የሄድኩበት ሄደች ላሰሪ ከሆነ ብላ፣ በዛን ሰዓት ተቀይማኝ። ያው አሁን ደግሞ ጊዜው ደርሷል ለብርዱ ሰዓት ብላ ሰራተኛ ላመጣ ነው። አሁን የብርዱ ቦታ አልሄድም ብለሽኝ የለም ወይ ፊት ብላ ሰራተኛ ልታመጣ አስባለች መሰለኝ። ከትላንትና የምንትለኛለች። እዚህ የምትሄጅበት አለች ወይስ ወደ ገል እኔ ሀገር መሄድ አልፈልግም። ልጆች አሉብኝ፣ ልጆች እንትን የሚሉበት ቢያንስ የሆነ አክል ሳልይዝ ባዶ እጄን እንዴት እገባለሁ? ብር እንደሌለኝ ታውቂያለሽ። ብር እንደጠፋ ታውቂያለሽ። ወደ ሀገር አልገባም፣ እኔም እስከምመቻችልኝ ጠብቂኝ፣ በቃ ስራ ቦታ እስከምፈልግ ድረስ አልኳት። እሺም አላለችም ምንም አላለችም። እንግዲህ የምታመጣውን ደግሞ ወይ ሰራተኛ የምታመጣ ከሆነ ወይ እዚህም ቀጥ የምትለኝ ከሆነ ምን እንደሆነ አሳውቃቸዋለሁ። እንግዲህ ዱአ አድርጉልኝ እስኪ። ለማንኛውም በሚሆነው በሚመቸው ቦታ አላህ ስራ ቦታ ይስጥሽ ብላችሁ ዱአ አድርጉልኝ ብላችኋለሁ። እንግዲህ እነሱን አይታመኑም በማለት ነው ያመጣሁት። እኛ በከፋን ሰዓት የምንናገረው፣ ባልተመቸን ሰዓት የምንናገረው ሁሉ ይዛሉ እነሱ እንግዲህ አሁን አላህ ሰላማችሁ ያብዛልኝ። በየላችሁበት አላህ ይጠብቃችሁ። አሰላሙ አሌይኩም።